በነገራችን ላይ አይስክሬም የሚሸጡ ሰዎች ነፍሳቸው አይማርም። በተለይ ደግሞ አሁን ላይ ሙቀት ነው። ሙቀቱ እንደምታዩት ነው። በዚህ በሙቀት ሰዓት እንግዲህ አብርሽና ሩታ እዚቹ ዱባይ ላይ ነው የሚገኙት። ሰርጋቸውን አድርገው ጨርሰው ያው ዘናፈታ ለማለት በቃ ለማጣጣም እንዴ፣ ዝም ብሎ ሰርግ ደግሶ ወደ ሀገር አይመለስም አንድ ሰው። እረፍት ያስፈልገዋል። የሆነ ጎብኘት ጎብኘት መዝናናት ፈታታ ማለት አለበት። እና ዛሬም አብርሽ እና ሩታ ሙቀቱን አልቋቋ ቋም ብለውት ነው መሰልኝ። በጣም ከባድ ነው ሙቀቱ እንደምናየው። ነገር ግን አይስክሬም ሊገዙ ሄዱ። እኔ በነገራችን ላይ ማለት ነው ከአብርሽ ሽማ ደንቅልት ነገር አለ። ኮንፊደንሱ በቃ በራስ መተማመኑ ፉል ነው በቃ እኔ እግዚአብሔርን ለዛም ነው ሁል ጊዜ እኔ አብርሽ ይመቸኛል። እኔ አብርሽ በሚዲያ ላይ የምኮራበት ሰው ነው። ላለውኝ እግዚአብሔርን እኔ ያለማስመሰል ማለት ነው በቃ ማንም ማንም ምንም ቢል ምንም አይመለከተውም። እና ዛሬ አይስክሬም ሊገዛ ሊገዙ በሄዱበት ቦታ አይስክሬም የሚሸጠው ሰውዬ ሶፍቱን እንትን ሶፍቱን አፉ ውስጥ አልከተተው። ምን አይነት ነህ አንተ? እንዴት እንደዚህ ታደርጋለህ? ዜጋችን ላይ እንደዚህ ይደረጋል? እንዲ አይስክሬም ሊገዛን የመጣው አይስክሬሙ ስጠውና ወደ ቤቱ መልሰው። እኔ ግን ማለት ነው፣ አልዋሽም፣ ስቅ ያለው እግዚአብሔር በጣም ነው የሳኩትኝ። ደንግጫለው። ሶፍቱን አፍ ውስጥ ሲከተው እኔ ደግሞ አይስክሬሙን የከተተ ነበር የመሰለኝ። ደግሞ አይስክሬም ገዝታችሁ ቶሎ አይሰጧችሁም፣ በቃ ያዝጓችኋል ምናምን ነገር። ኧረ ባይበላስ ትላላችሁ። ባይበላስ አልበላም ብላችሁ ተስፋ ቆርጣችሁ እንዳትቀመጡ፣ ሙቀቱና አትቻ አትችሉትም እዛ ሀገር ጭንቅላት ነው የሚያፈርሰው። እንዴ እኔ እኔ አሁን ይሄ ገና ገና ከመግባቱ አስቡት፣ ራስ ለሁለት ነው የሚፈልጠው ሙቀቱ። እንግዲህ ምንም ማድረግ አልችልም። እኔ ሩታና አብርሽን ማለት የምፈልገው በሰዓት ወደ ኢትዮጵያ ተመለሱ፣ ሙቀቱን አትችሉትም። እንዴ ሰውየው እንደዚህ ያደርጋል እንዴ? አክብር፣ ሪስፔክት የሚባል ነገር አለ። አረ ለማንኛው ፈታን ያደረጋችሁ አብርሽ።